ማንና አየሽ ወንዳየው በይኝን፣ አትጥቀሽኝ፣ ቤተሰብ በቃ ለቅቄያት ሌር ነችል ምን ምን ያሳየሻል። አይም እንግዲህ በዚህ መልኩ ብሩክን ትንሽ ማለት ነው አስደንግጠዋለች። እና እንግዲህ ምንም ያየችው ነገር ያለ አይመስለኝም ነገር ግን ምንድን ነው ያየሽው? ብሎ ሲጠይቃት አያየሁትን አይቻለሁ ለምን ታያለች ሲላት፣ ስለ ተመቸኝ ብላ መልሳለታለች ማለት ነው። ብቻ ግን ሀይሚ ማለት ነው ብሩክን እንግዲህ አስደንግጠዋለች በዚህ መልኩ ማለት ነው። እና ያው መጨረሻ ላይ ግን እኔ ካንተ ውጭ ማንንም አላይ ብላለች ማለት ነው። ብሩክ ግን ተናዷል ማለት ነው። የመጨረሻ ነው የተናደደው። ዛሬ እንግዲህ ሀይሚና ቡራ በአዲስ ቪዲዮ ጠብቁን ብለው ነበር። እንግዲህ ቪዲዮ ተለቋል ማለት ነው። በጉጉ ስንጠብቀው የነበረው ነው። በሀይሚ ቤት ተለቋል። ምርጥና ዘና የሚያደርግ ቪዲዮ እንዲሁም የሀይሚና የብሩክ ፍቅር የተዳሰሰበት ቪዲዮ ነውና፣ ዛሬ ቪዲዮቸውን እንግዲህ በትክክል አይታችሁ ከሆነ የሚገርም ነገር ክስተት አይታችኋል ብዬ አስባለሁና። ሰላም ሰላም ቤተሰብ እንዴት ናቸዋለሁ? ሰላማችሁ ብዛ በያላቸውበት እያልኩኝ ውድ ቻናል የቤተሰቦች፣ ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮን ስጀምሩ በላይክ ጀምሩ። ለነባር ቤተሰቦቼ ለጨረቃ ቤተሰቦች እጅግ በጣም አመሰግናለሁ። ሁሌም አሪፍና ምርጥ የሆነ አስተያየት ነው የምትሰጡ ማለት ነው። እግዚአብሔር ያክብርልኝ። ዛሬ እንግዲህ ሀይሚና ቦራ ያው ዱባይን እያሳዩን ነበርና ብቻ አንድ በጣም ያስገረመኝ ነገር ስላለ እሱ ነው እያሳቀኝ ያለውና በጣም ማለት ነው እንግዲህ የሆነ መጫወቻ ቦታም ሄደው ትንሽ ተጫውተዋልና ሀይሚ ደግሞ ያው ትናንትና በተለቀቀው ቪዲዮ ሀይሚ ትንሽ ስላመማት እንግዲህ ያመማትን እንግዲህ ጉዳይ ታቁታላችሁ። እንግዲህ አለ አይደለም፣ እንትን ነው የፔሬድ ነው ያመማትና፣ የሴቶች ጉዳይ ነው። እሱ ነገር ደግሞ ሳለ ትንሽ ይጠነክራል መሰለኝ። እና ዛሬ ኢቭን ያስመልሰኛል ስትል ነበርና፣ ለዛም ነው ትንሽ ጠልወዝ ያለች ማለት ነውና፣ ያ ማለት በቃ ፈታ እያለች አይደለምና፣ ብሩክ እያነቃቃት ነው ያለ በዚህ ጉዳይ ደግሞ እንግዲህ አስተያየት ተሰጥቷት እሱም አስገርሟታል እንደዚህ ስታወሪ አታፍርም ወይ ብሩክ አታፍርም ወይ ምናምን የሚል አስተያየት ተሰጥቷል እና ብሩክ ደግሞ ይሄ ኔቸር ነው፣ ምን ያሳፍራል? ይሄ እኮ ዓለም የሚያቀው ነው፣ በሰው ዘንድ የሚታወቅ ነው፣ ሁሉም ሴት ጋር ያለው ነው ብሏል። ትክክል ነው። ይሄ ምንም አያሳፍርም ያለ ጉዳይ ስለሆነ ነው ው ግን እንደ ማለት እንዴት ነው ርስ ባይሆንም ማለት ነው ርስ ባይሆንም ማንም ሰው ሴት የሆነ ሰው ይሄን የማያቅ የለም ማለት ነው፣ እና ኖርማል ነው ለማለት ነው። ምንም ያሳፍር ነገር የለውም ማለት ነው። ብሩክ ትክክል ነው፣ ሀይሚም እንደዛው ማለት ነው። ሲቀጥል ደግሞ ማለት ነው፣ በጣም ያስገረመኝ ነገር ማለት ነው እና ሀይሚና ቡራ እርስ በርሳቸው ዛሬ ሲቀናኑ ዋሉ ማለት ነው። አይታችኋል አይደለም። እንግዲህ ማለት ያው ውጭ ሀገር ስትሆኑ እንዴት ነው ማለት ሀበሻ ብዙ የለም፣ የተለያየ የተለያየ ሀገር ሰው ነው የምታዩት። እና እኔም ስለማይ ማለት ነው ባለሁበት፣ ስለዚህ ፈረንጅ ይኖራል በአብዛኛ የተለያየ በቃ ፍሊፕኖች ብቻ ብዙ ሰው ይኖራል የተለያየ ማለት ነው ከሀበሻ ውጭ። እና እንግዲህ መቼም በመንገዱ ናችሁ የምታዩትን ሰው ታያላችሁ። ያን ሰው አያችሁ ማለት ደግሞ ምንም አታውቁትም አያውቃችሁም እና ሀይሚ እንግዲህ እኔ እንጃ የሆነ ሰው አይታለሽ መሰለኝና ብሩክ ደግሞ ምንድነው ያየሽው ለምንድነው ልብሽ የተሰረቀው ከኔ ጋር እኮ አይደለሽም ምንድነው ወንድ አይተሽ ነው ወይ እንዴ እንዴ ብሩክ አረ ብሩክ ቀወጠው እኮ የምሬን ነው ብላቸውና በቃ ማለት እኔ እንዴት አድርጌ ብድሩ እንደምመልስ ለብድሩ ፍሪ ብድሩን በጣም ነው የምመልሰው አላት ማለት ነው ያ ማለት ምንድን ነው። በእርግጥ እሷ በቃ በዚህ ነገር በዚህም የሆነ ምክንያት አድርጋያችሁ ለብሩክ የሆነ ነገር አለችው ማለት አንዳንዴ ወንዶች እኛ እንደዚህ በቃ ማለት ፊታችን ላይ የሆነ ነገር ስታዩ ደስ ማይል ነገር ስታዩ ሳትረዱን ስትቀሩ ነው። ስለዚህ አንተ ደግሞ አንዳንዴ አትረዳኝም ብላለች ሀይሚ ማለት ነው። እና ብሩክም እንግዲህ አፋጦ ይዟት ነበረ። በቃ የማልረዳሽ ነገር ምንድን ነው? ምንድን ነው ያየሽውም ሰው ብሏታል ማለት ነው። እና እኔም ብድሬን እመልሳለው ብሏታል ማለት ነው። ሴት ልታይ ነው ወይ? ሴት ከሆነ የምታየው አይንህን አጠፋልሃለው እያለችው ነበረ እና ብሩክ ደግሞ በምን አይኔ ነው ሌላ ሴት ማየው? ብሏል። ለፍቅሩ ታማኝ ነው ብሩክ እንግዲህ ማለት ነው። ሀይሚም እየፈተነችው መሰለኝ። ኦ ማይ ጋድ አይሚኮ የእውነት እኔ እንጃ ምን እንደምታስብ ኢቭን እንኳን ዛሬ ይዋት ማለት በእንደዚህ ሙድ ውስጥ ሆና ምይዋት እንግዲህ ሀይሚም ተንኮል ማለት ነውና ከዛ መጨረሻ ላይ የሆኑ ወፎችን፣ ወፎች ሳይሆኑ ዋልያዎች አይደል፣ እየተጣሉ ማለት ነው። ከዛ እነሱን አይቼ ነው እንጂ ወንድ አላየውም ብላ ለማሳመን ሞከረች ማለት ነው። እና ከዛ ብሩክም አሳይቶናል እንደባለፈው እንደ ወፎቹ ማለት ነው። ባለፈው ሀይሚ ወፎቹ እኮ ፍቅር መስራት ይችላሉ ምናምን እያለች በቃ የሆነ ነገር ብላለች እና ከዛ ሲቀጥል ምንድ ነው በወፎቹ እኔ እኮ ሌላ ሰው ወንድ አላየሁም እነሱ እና ያየው ደግሞ እየተጣሉ ነበር የሚገርመው ከእነሱ ጣገብ ሀይሚና ቡራ እንደዚያ ሲጨቃጨቁ ዋሌዎቹ እየተጣሉ ነበር አይታችኋል አደለ ከዚያ እኔ እናንተ በቃ እንደዚህ ነው የምንጣላ አይህ እኛን አይተው ነው የሚጣሉ ምናምን አለችው ሀይሚ ማለት ነው ከዛ ቡራ ምን አለ አይሽ ሴቲቱ ናተኝ በቃ አልረ እየተጣላች ያለችው ይላል ቡራ። ሀይሚ ምን አለች? አይ ስላልተረዳት እኮ ነው ብትረዳት ቢረዳት እኮ እንግዲህ አይጣሉም ነበር። አላለችም እንግዲህ ሀይሚን ስሟት ማለት ነው። አንዳንዴ በቃ የምልህ ነገር ልትረዳኝ ይገባል፣ መረዳት አለብህ እያለችው ነበር። እና ከዚያ ምንድን ነው ያልተረዳውሽም? ብሎ ጠይቋታል ብሩክ ማለት ነው። አይ አንዳንድ ቀን ነው ምናምን ስትለው፣ ስለ ሌላ ቀኑ ተይው፣ ና ስለ ዛሬው ብቻ ያልተረዳውሽ ንገሪ ብሎ አፋቀ ይዟት ነበር። እሷ እንግዲህ ቅኔዋ አልተቻለም። በነገራችን ላይ ሀይሚ ዛሬ ራሱ ስቶሪ ላይ እያደረጋችሁትን አይታችኋል አይደል? ያጣለማኝ ምንድን ነው ቁሞ ይሄዳል ነው ምንድን ነው ለምኖ ይሄዳል ምናምን የሚል ሙድ እንትን ስትጠቅስ ስትናገር ነበር። እና ከቤት ጋር መሰለኝ። እና ብቻ ሀይሚ እንግዲህ አንዳንድ እያለች እንግዲህ አሁን በዚያ ውስጥ ሙድ ሆና እንዴት ነው ከሱ ጋር ሆና ሌላ ሰው የምታየው? እሱን ለመፈተን ፈልጋ ነውና ከሱ ጋር ሆና የሆነ ዞር ዞር እየለች ታያለች። እሱ እኮ እያወራት ነው፣ ብሩክ ማለት ነውና እየፈተነችው መሰለኝ። ከዛ ምንድነው የምታየው ወንድ አይተች ነው አላት እሱ። ከዛ በቃ ይሄን ከወሩ በኋላ የሆነ መጫወቻ ቦታ መሄድ ፈለጉና በቃ ልውሰድሽ ወዳልተኝ ቦታ ውሰደኝ ትለዋለች። እዛ ወንድ የለም አላላት፣ ምልስ ውድሩ ሊመለስ ማለት ነው ብሩክ። ብቻ ፍቅራቸው ያስቀናል። ፍቅራቸው ከማስቀናቱ አልፎ እርስ በራሽ ማለት እንደዚህ በቃ መቀናናት ጀምሩ ማለት ነው። ያ ማለት ለምን ለማለት ፈልጌ ነው፣ ያኒ ሀይሚም ስለምትወደው ስለምታፈቅረው ሌላ ወንድ በፍጹም አታይም። ያው አላ አይደለ፣ ዝም ብላ ትንሽ ልፈት ነው ብላ ነው። ብሩክም ደግሞ በምን አይን ነው የማያለው? እውነቱን ነው፣ ከሷዎች ማንንም ያይ በዚህ በዚህ ሰዓት ማለት ነውና፣ ለፍቅሩ ታማኝ ነው ብሩክ፣ ምንም ቢሆን የተግባር ሰው፣ ለፍቅሩ ታማኝ ነው፣ ምንም ቢሆን ማለት ነውና እንግዲህ ስለ ቀለበት እኛ ብዙ ጊዜ የምንለው ምን መሰላቸ፣ ቅርታ የሆነ ድምፅ ይረብሸኛልና፣ አንዳንዴ ሀይሚ አይረዳኝም ነገሮች በሰው ግፊት አይሆን ምናምን የምትላቸው ነገሮች አሉና፣ ከዚህም አንጻር ሀይሚ ከምትለው አንጻር ምን አለ አንድ ቀን ትክክለኛ ቀለበት ቢያስርላት እያለን እያልን ሀሳብ እናቀርባለን። እኛም ሀሳብ የምናቀርበው ለዚህ ነው እና ግን ደግሞ እነሱ ታዳጊዎች ናቸው፣ መስራት ነው ያለባቸው። እነሱ ያውቃሉ ሁልጊዜ ስለ ቀለበት አታንሱ የሚል መልስ ይሰጠናል። እውነት ለመናገር ከጨረቃ ቤተሰቦች ማለት ነው። እና እኛ እኮ የሁለታቸውን ፍቅር ከምናየው አንጻር ግልጽ ስለሆነ ለዛ ብለን ነው። እና እኔ በበኩሌ ስለ ቀለበት አላነሳም ከዚህ በኋላ። በጣም ብዙ ሰው ብሎኛል፣ ተቃውሞኛል ማለት ነው እና ብቻ ግን አሪፍ ቪዲዮ እየሰሩ ነው ያሉት። እንደነገርኳቸው ቪዲዮአቸውን ሼር አድርጉላቸው። እኔ እንግዲህ ኖቲፊኬሽን ከደረሰ ትናንትም ሼር አድርጌያለሁ፣ ዛሬም ሼር አድርጌያለሁ። ያ የሚየኝ ይቀጥላል ማለት ነውና ስለዚህ እናንተ የምችሉ ሰዎች ሼር አድርጉላቸው ማለት ነው። ያው እዛ ሆነው ተጨንቀው አሁን ብዙ ወጭ አለባቸው እውነት ለመናገር በጣም ብዙ ወጭ ነው የሚያወጡት። ስለዚህ ቢያንስ እንኳን ቪዲዮአቸውን እኛ በማየት ብናግዛቸው